ሰላም ጤና ይስጥልን። ሰላምታዬ ባላችሁበት ቦታ ይድረሳችሁ። ዛሬ ደግሞ ሴት ከሆንሽ ለመፍታት አትቸኩዪ፣ ወንድ ከሆንክ ለመፍታት አትቸኩል። ፍቅረኛ ካላችሁ ለመለየት አትቸኩሉ። አንቺ ከሱ ለመለየት፣ አንተ ከሷ ለመለየት አትቸኩል። የሚቸኩል ሰው የሆነ የተስተካከለ ነገር ወይ ደግሞ መስተካከል የሚችልን ነገር እያበላሸ እያበላሸ ስለሚሄድ ወይ ደግሞ በኋላ ቁጭትና ጸጸት ስለሚመጣ የሆነ ነገር ለመፍታት ባትቸኩል የሚል ምክር አለኝ። እንግዲህ ምንድነው መሰላችሁ፣ ከሰው ጋራ ስትኖሩ የሆነ ፍላጎታችሁን ለሰውየው ሰጥታችሁ ነው፣ የሰውየውን የሆነ ነገር ተቀብላችሁ ነው፣ ሰውየውም የሆነውን የእናንተን ነገር ተቀብሎ ነው። ለመፍታት ልክ ስትቾክይ አንቺ ብቻ ዶፍ የወረደብሽ አስመስለሽ ከሆነ ምናልባት አንተ ብቻ ዶፍ የወረደብ አስመስለ ከሆነ ምናልባት ነገርዬው እንደዛ አይደለም። አንተ እሷን በተሸከምካት መጠን እሷም አንተን ተሸክማል። አንተ እሷን በታገስካት መጠን እሷም አንተን ታግሳል። አንተ እሷን ባለፍካት መጠን እሷም አልፋክ ነው። በጣም በሚገርማቸው ሁለት የሚዋደዱ ፍቅረኛሞች በጋራ ሲኖሩ ወይ ደግሞ አንድ ቤትም ባይገቡ እንኳን ባሉበት እሷም በቤቷ እሱም በቤቱ ሲኖር እሷም የእሱን የሆነ ነገር ተቀብላ ነው፣ እሱም የእሷን የሆነ ነገር ተቀብሎ ነው። እሷ ብቻ የተቀበለችው አስመስላ በቃ መሮኛል አልችልም ብላ ከፈታችው፣ እሱ ብቻ የተሸከመ አስመስሎት በቃ መሮኛል እንዲህ ነው እንዲህ ነው ብሎ ከፈታት፣ ከዛ በኋላ የሚመጣው ቀጣዩ ሰው የዚህ አይነት ችግር አለበት። መልኩን ይቀይራል እንጂ እዚህ ቤት የነበረ ችግርም እዛ ቤት አለ። ባል በመቀየር ትዳር በመፍታት ችግሩን ማፍታት አይቻልም። ችግሩን መፍታት እንጂ መፍትሄ ትዳሩ መፍታት አይደለም። መፍት አንተ በአይምሮ ልዕልና ትንሽ ከፍ ያልክ ከሆንክ አንቺ በአይምሮ ልዕልና ትንሽ ከፍ ያልሽ ከሆን በስሜት በአይምሮ በሰውነት በባህሪ በአካሄድ ባነጋገር ብስለቱ አንቺ ጋር ካለ ከሰዎች ጋር የማያግባባሽን ባህሪ ማስተካከል ያንን ጠባይ ማስተካከል ያን ጠባይ ካስተካከል ነገም ሌላ ቦታ ላይ ከሰዎች ጋር የመኖር እድልሽ ከፍ ያለ ነው። ዛሬ ችግር የሆነብሽ ጠባይ ግን ነገ ሌላ ቤትም ችግር ይሆናል። ምናልባት ትዕግስት ማጣት ሊሆን ይችላል። ምናልባት ትቤት ሊሆን ይችላል። ምናልባት አልሸንፍም ባይነት ሊሆን ይችላል። ምናልባት የእልህ ቤት አርገሾ ሊሆን ይችላል። እዚህ ቤት ኃይለኝነትሽ ችግር ከፈጠረ አልፈልግም ብዬሽ የሆነ ሌላ ቤት ብትሄጅና ሌላ ሰው ብታፈቅሪም እዚህ ቤት ችግር የሆነው እዛ ቤትም ችግር ይሆናል። በጣም የሚጠጣ በጣም ነገረኛ፣ በጣም ድብቅ፣ በጣም ከቤተሰቡ ጋር ክሎዝ የሆነ ከቤተሰቧ ጋር ክሎዝ የሆነች ቤተሰቧን ትዳሯ ላይ ጣልቃ የምታስገባ ቤተሰቡን ትዳሩ ላይ ጣልቃ የሚያስገባ ሰው ይህን ችግር የማያስተካክለው ከሆነ ድንገት የሆነ ሰው ወዶ ወደ ሌላ ቦታ ብሄድ እንኳን እዛ ቤትም መልኩ ይቀይራል እንጂ እዚህ ቤት ችግር የሆነበት ነገር እዛ ቤት ችግር ይሆንበታል። ስለዚህ ሴቶች ከሆናችሁ ወንዶች ከሆናችሁ የሆነ ነገር ለመፍታት ለማበላሸት አትቸኩ። ሴት ከሆንሽ ለመፍታት አትቸኩ። ወንድ ከሆንክ ደግሞ ለመፍታት። መፍታት እዚህ ምድር ላይ በጣም ቀላሉም ነገር ነው በጣም ከባዱም ነገር። ስትፈታ ያንተን ስሜት ብቻ ተከትለ የልጅህን ስሜት አታይ፣ የልጅህን አይምሮ አታይ። አባት የፈለገ ክፉ በጣም ይሄ በነገራችን ላይ ጤናችሁ ላይ ችግር እስከሚያመጣ ድረስ አይምሯችሁን እስከሚነካ ድረስ በጣም ከባድ ደረጃ ከደረሳችሁ፣ ያኔ ምንም ማለት አይደለም። ለምን ከእናንተ ቁጥጥር ውጪ ስለሆነ፣ ከእናንተ ቁጥጥር በላይ ስለሆነ። ነገር ግን መፍታት እየቻላችሁ ማስተካከል እየቻላችሁ ሼፕ ማድረግ እየቻላችሁ ግን ከሆነ ግን ምንጊዜም የማትደራደሩበት አንድ ነገር እወቁ። ማስተካከል ትችላላችሁ፣ አቅሙ ካለክ ማስተካከል። ጤና ላይ ችግር ከመጣ በጣም አደገኛ ደረጃ ከደረስክ አንተና እሷ መስማማት እስከሚያቅታችሁ ድረስ፣ በቃ አንተ ሰውነቷን እስከ መጉዳት አንተን ሰውነት እስከ መጉዳት አደገኛ ደረጃ ከደረሳችሁ ያኔ መቆም ይፈልጋል። ቆም ብለህ አንተም እሷን ማየት ያስፈልጋል። ነገር ግን ኖርማል አለመግባባቶች ከሆኑ በጣም መጣላት ምናምን ንትርክ ነገር ንቀት ምናምን፣ ከአይምሮ በላይ ሆነው ኖርማል ያሉ ቤትም ቦታ ያሉ ነገሮች ከሆኑ ግን እሱን መፍታት ነው መፍትሄ፣ ትዳሩን መፍታት አይደለም። ስለዚህ ቁጭ በልና ያችን ችግር ፍታ። ቁጭ በይና ያንን ችግር ፍቺ። ያንን ችግር ከፈታሽ ከዛ በኋላ መልኩን ቀይሮ ሌላ ችግር ይመጣል። ህይወት ማለት ይሄ ማለት ነው። በትዳር ረጅም ዓመት ለመቆየት ምስጢሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ ይልበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንምም አልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ በ0977 450 ላይ ደውሉልን ይህን ትፈቻለሽ ከዛ ሌላ ይመጣል ያንን ትፈቻለሽ ከዛ ሌላ ይመጣል ያንን ትፈቻለሽ ከዛ ሌላ ይመጣል ህይወት ማለት ችግሮችን እየፈቱ መኖር ነው ለምን ችግር የህይወታችን አንዱ አካል ስለሆነ ስለዚህ እንደው ባልና ሚስቶች ከሆናችሁ ለመለያየት አትቸኩሉ። መለያየት በጣም ቀላሉም ነገር ነው፣ በጣም ከባዱም ነገር ነው። ከባድ የሚያደርገው ልጆችን፣ አይምሮ፣ ኢሜጃችሁን፣ ሃይማኖታችሁ፣ ብዙ ነገራችሁን ነው ለሁለት ቦታ ሰብራችሁ የምትሄዱት ቀላል አይደለም። የከፈልሽበት ዋጋ አለ፣ ያንን ነገር ነው ሰብረሽ የምትሄጁ። የከፈልክበት ዋጋ አለ ከአንተ ጋር እንግዲህ አመት ሁለት ዓመት አስር ዓመት ሀያ ዓመት ከአንተ ጋር የኖረችን ሴት አውጥቶ መጣል መቼም እንደዚህ ቀላል አይሆንም። ረጅም ዓመት ከአንቺ ጋር የኖረ ሰው አይደለም። ረጅም ዓመት በሰራተኝነት አንተ ቤት የኖረች ጊዜ የነበረች ሴት እኮ ትቆረቁራለች። የምትወደው መኪና እኮ መሸጥ ይቆረቁራል። የምትወደው ሰዓት ሲጠፋብህ እኮ ያማል። ሲበላሽ በሆነ ቅር ይልሃል በጣም በተለይ በተለይ እኛ ሰዎች ወደ ኋላ ዞረን ትላንታችንን ማስተዋል ስለማንችል እንጂ ትላንትና የበሰበሰ ካልሲ አርገ ስትሮጥ ያለ ካልሲ በሽታ በጥረን ማንም በማይጠጋ ሰዓት አጠገብ ነበረች። በጣም በሚያስደነግጥ ድክመቶች ጋር አጠገብ ነበረች። በቲም አይምሮ ካልቅ ይሄ ብትረሳ ብትረሳ፣ ይህን አትረሳ። አንቺም ትላንትና ከነሺ ጉድለቶችሽ፣ ከነሺ ችግሮችሽ ማንም ሳይጠጋሽ ተጠግቶሽ አጠገብሽ የነበረ ሰው ያንን ክፉ ጊዜ ያሳለፈሽ እሱ ነው። ብትረሺ ብትረሺ፣ ይሄ አይረሳም። የትላንትና ትዝታችንን ጭምር ነው ሰብረን የምንሄደው በዛ ላይ ደግሞ ልጆች አሉ አንቺ ባትፈልጊው ልጆች ይፈልጉታል አንተ ባትፈልጋት ልጆች ይፈልጓታል ከዛ የተነሳ በጥበብና በፍቅር ነገር ዮን በማየት ካልሆነ በስተቀር የባለቤትንም ስሜት ትጎዳል የራስንም ስሜት ትጎዳል ልጆችንም ስሜት ትገዳል ሃይማኖትህንም ምክንያቱም እግዚአብሔር ፍቺን አይፈልግም እየተደነቋቆራችሁ ኑሩ ግን አይልም በእውኑ ሰው ሳይግባባ በአንድ ቤት መኖር ይችላል ይላል መጽሐፍ ቅዱስ ስለዚህ በተቻላችሁ መጠን ይሄ ፍቅረኛሞች ከሆናችሁ ለመለያየት አትቸኩሉ። ባልና ሚስቶችም ከሆናችሁ ለመፋታት አትቸኩሉ። መፋታት በጣም ቀላሉ ነገር ነው። በዛው መጠን ደግሞ ከባድ ነው። የሚያመጣው ነገር በጣም ከባድ ነው፣ ለረጅም ዓመት የገነባህበትን ነገር ሰብረህና ጥረት። ከዛ ውጭ ታዲያ ምን እናድርግ? ምንድነው መፍትሄው? ብላችሁ ካላችሁኝ ምናልባት አንተ ጋር ሊሆን ይችላል ችግሩ። እሷ ጋር የለም አይደለም፣ ምልክ። የእሷን ችግር ወደ ጎን አድርግና አንተ ማስተካከል የሚገባን ነገር አስተካክል። አነጋገር ላይ ገንዘብ ላይ፣ ታማኝነት ላይ፣ ቤተሰብ ጣልቃ ገብነት ላይ፣ ፍቅር መስጠት ላይ፣ ጊዜ መስጠት ላይ፣ ማዳመጥ ላይ ቁጭ በልና፣ እመነኝ፣ አንድ ስድስት ወር ኢንቨስት አድርግ፣ እመነኝ ያልኩ ገነት ታደረገዋል። ያን ቤት የፈለገ ነገረኛ ሴት ብትሆን፣ አንተ ለዛ ቤት ብጥብጥ ኮንትሪቢት የምታደርገውን ነገርም ካነሳክ በቃ ቤቱ ሰላም ነው። እሱን ተይውና፣ እስኪ ራስሽ ላይ ስሪ። ምናልባት አታከብሪም ይሆናል፣ ምናልባት አታዳምጪም ሆ፣ ምናልባት ነገረኛ ሴት ትሆኛለሽ፣ ምናልባት ተጨቃጫቂ ትሆ፣ ምናልባት ትቆጫለሽ፣ ምናልባት ትጮያለሽ፣ ምናልባት ድብቅ ነሽ ምናልባት የሚገባውን ክብር አትሰጭው። ስለዚህ በቃ እኔ ብቻ ነኝ አዋቂ እኔ ብቻ ነኝ ልክ ከማለት ውጪና የሚገባውን አድርግልት አምሹር 100 ሰላም ይሆናል። አንድ እኔ ከስተመራለና እኔ ዝም ካልክ ቤቱ ሰላም ነው። ታደረም ዝም አትልም አልኩት። እና ዝም ደግሞ ማለት አልችልም አለ። አይ ችግሩ አንተ ነህ ማለት ነው። አንተ አውርተህ አውርተህ ቤቱ ምንም ሰላም መሆን ካልቻለ ደግሞ ማውራትን ታቆምና ቤቱን ሰላም ደግሞ ትሞክራለህ። ስለዚህ ውድ ቤተሰቦች በተቻላችሁ በተቻላችሁ መጠን ለመፍታት አስቸኩሉ። ከቻላችሁ ችግሩን ፍቱ። ትዳርን መፍታት መፍትሄ አይደለም። መፍትሄው ችግሩን መፍታት ነው። ለመለያየት አስቸኩሉ። ነገ ከተለያያችሁ በኋላ ሌላ ሰው ጋር መሄዳችሁ አይቀርም። ሌላም ሰው ጋር ብትሄዱ ችግሩ ተመሳሳይ ነው። ሴት ማብዛት፣ ሴት ማገለባበጥ ጥቅም የለውም። አንድ ሰው ቦታ ረግተ ተረጋግተ፣ ከአንድ ሰው ጋር የጀመርከውን ነገር ጨርስ። አለበለዚያ እድሜ ልክህን የጀመርካቸው ነገር አትጨርሳል። አንቺም እንደዚያው ብዙ ቦታ የሆነ ነገር ከመጀመር አንድ ቦታ የሆነ ነገር ጀመር ጀመረሽ፣ ጨርሽ። ችግሩን መፍታት ላይ ፎከስ አድርጉ። ይሄንን መፍትሄ ይሄንን መንገድ ተጠቀሙ። ራስሽን በማስተካከል ራስህን በማስተካከል ቤቱን ሰላም ለማድረግ እሷን ተዋትና ለተወሰነ ወራት ራስ ላይ ብቻ ፎከሳ፣ ሁሉን ነገር አስተካክል። እመነኝ ቤትህን ገነት ማድረግ ትችላለህ። በነገራችን ላይ ሰላም ምርጫ ነው፣ ጭቅጭቅ ምርጫ። ሰላሙን ከፈለገ በቃ ሰላም ምን ይፈልጋል እሱን ትከተላል። የትዳርን መርህ አትከተይ ከሆነ በዛ ሰላም ሆነች መኖራት ሲም በጣም የሚገራርሙ የሚገራርሙ ሀሳቦች አሉ። ወደፊትም በደንብ እናወራባቸዋለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በደንብ ተከታተሉ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልን። ስለ ትዳሬ መማከር እፈልጋለሁ፣ ቤቴን ሰላም ማድረግ እፈልጋለሁ፣ አላገባውም ብዙ ማወቅ የምፈልገው መማከር የምፈልገው ነገር አለ የምትሉ ካላችሁ በውስጣችሁ አፍናችሁ ቁጭ ያላችሁ ሰዎች ቅልል እንዲላችሁ ስነልቦና ምክር የምትፈልጉ ከሆነ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ።